ለካፌ የሚሆን የስራ ቦታ ምን መምሰል አለበት? አንድ ካፌ እዚህ ቦታ ከፍታለው ብለን ከመወሰናችን በፊት ቦታውን በብዙ መለኪያዎች መገምገም አለበት። በርካታ ካፌዎች በቦታ ወይም በሎኬሽን ስህተት ምክንያት ሲዘጉ እናያለን። ስለዚህ እዚህ ቦታ ላይ ካፌን ከፍታለው ብለን ከመወሰናችን በፊት ቦታውን በብዙ መለኪያዎች ገምግመን የሚያሳየን ውጤት ጥሩ ከሆነ ነው እዚህ ቦታ ላይ ከፍታለው ወይም ካፌያችንን መክፈት አለብን ብለን መወሰን ያለብን። ብዙ ሰዎች ውብ የሆነ ካፌ ስለገነቡ ወይም ደግሞ ቅናሽ የቤት ክራይ ስላገኙ ብቻ ውጤታማ የሚሆኑ ይመስላቸውና ወደዚህ ስራ ይገባሉ። ይህ ግን የተሳሳተ አመለካከት ነው። ውብ የሆነ ካፌ መገንባት እና ቅናሽ የሆነ ቦታ ማግኘት ብቻ ውጤታማ ያደርግ። ያ ውብ የሆነ ካፌ የት ቦታ ላይ ነው የተገነባው? ያ ቅናሽ ቦታ ያገኘ ነው ምን አይነት ሎኬሽን ላይ ነው የሚለው ወሳኝ ነገር ነው። ስለዚህ በርካታ የማስታወቂያ ስራዎች ተሰርተው በርካታ ወጪዎች ወጥተው ነገር ግን ብዙ ካፌዎች ከስራው ከስራ ሲወጡ እየታየ ስለሆነ ቦታ ላይ ከመወሰናችን በፊት ማየት ያለብን ወሳኝ ጉዳዮችን ነው በዛሬ ቪዲዮ የምናየው የመጀመሪያ